ቤተሰብ ተመልሼ እመጥቻለሁ። ተመልሼ ስመጣ ትላንትና እንግዲህ የተለቀቀው ቪዲዮ አይታችሁታል ብዬ ተስፋ አደርጋለሁ። ግን እኔ በጣም ደብሮኛል፣ እውነት ለመናገር ማታም ቪዲዮ ልሰራ ነበረ፣ በጣም ስላስጠላኝ ዝም አልኩኝ ማለት ነው። እና ሲቀጥል ቤተሰብ እኔ ብቻ ነኝ ወይስ እናንተም አይታችኋታል? ሩታና ብርሽ፣ እኔ እንጃ የሆነ ምጠጥ ብለውብኛል። ሩታማ ጭራሽ ፈዛለች፣ የለችም በሰላም ነው ግን እናም ደግሞ በጣም ያስጠላል። እንደዚህ አይነት ነገር የሚሰሩት ዳኒና ጽጌ ናቸው። ግን ዳኒና ጽጌ እንደዚህ ነገር በታረጉ በቃ። በውስታችሁ የሆነ የምትፈላለጉ ከሆነ ይፋ አድርጋችሁ፣ ጽጌም የደበቀችው ነገር ካለ ዳኒ የደበቀው ነገር ካለ ይፋ አርጋችሁ ልጆችን በታስጨንቋቸው፣ በጣም ደስ ይለናል። እንግዲህ እኛ አብረሽና ሩታ እንደምናውቀው ደስታቸውን እንድትካፈሉ ነው የመጣችሁት እንጂ እዚህ ለመጨቃጨቅ ወይም ደግሞ ሌላ ላይፍ በላይፍ ላይፍ ላይፍ መደረብ ሳይሆን፣ በቃ ለምን ሁላችሁም ለአብርሽና ለሮታ ስትሉ ነው ሀገር አቋርጣችሁ የመጣችሁት እንደምናውቅ የአዋብሪሽና ሮታ ደስታቸውን እንድትካፈሉ ነው የመጣችሁት። ግን የመጣችሁበትን አላማ ሳታሳኩ ሌላ የሚያስጠላ ነገር ባሰሩ በጣም ደስ ይለኛል። ሰላም ሰላም ብያለው። በጣም የሚደብር ነገር ነው የሚሰሩት። ሰዎቻቸውም ይፈላለጋሉ። በእውነት እናንተም ታቁታላቸው። የነገር ነገር መነሻው እንደሆነ ማለት ነው። ግን የዚህ ጭቅጭቅ እና የዚህ መነሻ ሀገራችሁ ቢሆን በጣም ደስ ይለኛል። ሲቀጥል ደግሞ እንደዚህ ሙሽሮች ናቸው፣ ለሙሽሮች የሚገባቸው እንደው ከሌላችሁ ራሱም በመውላውጣታቸው ማዝናናት፣ ማሳቅ፣ መጫወት ሀሳብ እንዳይኖርባቸው ሀሳብ እንደማይዛቸው እንዳይጨናነቁ። በቃ አንድ ነገር ስታደርጉ ብዙ አይነት ነገር ሀሳብ ይመጣባቸዋል፣ ጭንቀት ይመጣባቸዋል። ሲቀጥልም ከሚዲያው አንጻር ካለም ነገር አብረሽና ሮታ ሊደብራቸውም አይገባም ነበር። እነሱ ታውቃላችሁ፣ ባላረጉት ነገር አረጉ እየተባሉ ስጋቸውን እየተበላ በተለያየ ነገር ስማቸው እየጠፋ እያለ ይሄንን እያወቃችሁ ገና በዚህ በላዩ ላይ እንደዚህ አይነት ነገር መስራት ተገቢ ነው ብዬ አላስበውም። ለምን ብትሉ በቃ ከተቻላችሁ እነሱ ለማዝናናት ባይኖረው እንኳን አንድ ሰው ብቻ ብር ስላለው ወይም ደግሞ አንድ ነገር ካላረኩለት አንድ ነገር ካልጋበዝኩ ሳይሆን በቃ በጣም ደስ የምትል አገር ናት። በዚሁ አጋጣሚ ዱባይ እንኳን ዝም ብላችሁ ዞር ብትሉ፣ ሞል ብትወጡ፣ ሱቅ ብትወዱ የሆነ ቃለ መግዛት እራሱ ብትወጡ በጣም ደስ የሚል ላይፍ ታሳልፋላችሁ ብዬ ነው ተስፋ ማድረገውና እነዚህ ነገሮች እያሉ ብዙ መንገዶች እያሉ አብርሽና ሩተ ሊከፉ ወይም ደግሞ ሩታ አንገቷ ልትደፋ በጭራሽ አልነበረም። እኛ ከዳኒና ከጽጌ እኔ ይሄንን አልጠበኩም ነበር። በቃ እንደውም ሲመጡ እነሱ በጣም ደስተኛ እንደሚሆኑ እንደሚትዝናኑ ለምን ምክንያቱም አብረው እየሰሩ ነበር አብረው ጓደኝነታቸው በጣም ደስ ይን ነበር እና በዛም አንጻር ያንን ደግሞ ይዛችሁ ዛሬ ለጭቅጭቅ ወይም እንደውም ጭቅጭቅ ቢፈጠር ውስጣችሁ የተለያየ ነገር ቢፈጥርባችሁ ዋጥ አድርጋችሁ ምክንያቱም የሰው ልጅ በልቱ ወይም አንድ ነገር ለማውራት ሳይሆን ሆዳችን ብዙ ነገር ይችላል ብዙ ነገር ማስቀመጥ እንችላለን በሆዳችን እና በወዳችሁን ደግሞ አብቃችሁ ይዛችሁ ሀገራችሁ ስትገቡ በሀገራችሁ ላይ ብተነፍሱ በሀገራችሁ ላይ ብሰሩ በጣም ደስ ሲል ነበር እና ባካችሁ፣ አብረሽና ሮታ አይከፉ። ሲቀጥል ደግሞ በጣም እኔ እንጃ አብረሽና ሮታ ከስተዋል። በተለይ ደግሞ ሮታ የለችም ፍዝዝ ብላለች። በቃ ፍዝዝ ትላንትና እኔ እኔ እንጃ ቪዲዮ እራሱ አልጨረስኩትም። እሷን አይቼ በጣም ነው ተናድጄ የወጣሁት ማለት ነው እና ለአብረሽና ለሮታ ይሄንን አይገባቸውም ባካችሁ በሰላም ከሀገራችሁ እንደወጣችሁ ደግሞ በሰላም ወደ ሀገራችሁ መመለስ ነው ያለባችሁ። እንደዚህ አይነት ነገር አትስሩ አትስሩ አትስሩ። እና ሙሽሮችም ደግሞ አይከፉ ሊከፋቸውም አይገቡም። እንዴ አጽጌና ዳኒ እኮ ከአብረሽና ከሩታ ጎን መቆም ነው ያለባችሁ። በአሁን ሰዓት አብርሽና ሩታ የሚያጽናናቸው ናቸው። አይዟችሁ፣ በርቱ፣ ጠንክሩ፣ ሁሌም ወደፊት ሆኑ። በሰው ልጅ ፈተና ይበዛበታል፣ ግን የአብርሽና የሩታ ደግሞ በጣም ፈተናቸው በዝተዋል። እኔ አታዩም አደለም፣ በአይኔ ማይቻለው ሚዲያ ያለ ነገር ታያላችሁ፣ ቲክቶክ ትጠቀማላችሁ፣ ብዙም ነገር ታረቃላችሁ። ግን ያንን እያያችሁ ገና በላዩ ላይ ይህንን አይነት ጭቅጭቅ ንዝንዝ በጣም ያስጠላል። ጽጌና ዳኒ እኔ እንጃ፣ ቤተሰብ ለራሴ የተሰማኝ ነገር ነው ማወራው። እዚህ ጋር ሁሉም ሰው አንድ አይደለም። ሊያስደስታችሁም ይችላል ይህ ነገር ማለት ነው የሚሰራው ነገር ግን እኔ የሚሰራው ነገር አይስሩ አይደለም፣ እዚህ ጋር የምትይዙልኝ ነገር ስራ አይስሩ። ቪዲዮም የቦሰቱ ግን ሲቦሰት እንደዚህ አይነት ጭቅጭቅ በሀገር በጣም ያምረበሰው ሀገር ሳይሆን ሲቀጥል ደግሞ አብረሸና ሩታ ገና ሳምንት አሉ ናቸውም ደስታቸውን አላጣጣሙም። እንደው እኔ እንደኔ እንደኔ ያሰብኩት እውነት ቤት ራሱ ለቆላቸው ምናምን መውጣት ድረስ አልነበረበትም ዳኒ ካጠገባቸው ሆነ አብራችሁ እየሰቃችሁ አብራችሁ እየተደሰታችሁ፣ በቃ ደስ የሚል ጊዜ ላይፍ አሳልፋዙ። እንደውም ለሌላም ጊዜ ያብረሽና የሩታ ሰርግ ብላችሁ ትዝታ የምታስቀምጡበት ነገር ደስ ደስ የሚል ላይፎች አሳልፋችሁ ሀገራችሁ ብትገቡ በጣም ደስ ይለኛል። እና ሩታም በጣም አዝናለች፣ አብረሽም እንደዛው ማለት ነው። እና እባካችሁ አይዘኑብን። አብረሽና ሩታ ሲያዝኑ ደግሞ እኛ ኦዲየንስ በጣም ይከፋናል። ሩታ እንደዚህ ሆና ፍዝዝ ብላ ስታዩት ምን ተሰማችሁ እስቲ? ቤተሰቦች ኮሚንት ላይ ያስቀምጡ። ትላንትና ራሱ ኮሜንቱ ሁሉ እኔ እንጃ አላውቅም፣ ሩታ ፍዝዝ ብለሻል ምናምን ነው እየተባለ የነበረው። እውነት ለመናገር እኔ በጣም ከፍቶኝ ክፍት ብሎኝ ቪዲዮ እራሱ አልጨረስኩም። ለምን ዋሻለው ማለት ነው ከፍቼ ትቼው፣ ምን እንደሚሉትም አላውቅም። ጨርሱ በራሱ ጊዜ ነው ስልክ የዘጋው እና በዚህ ናክል እንድንሰላቻቸው አታርጉም ለተመልካችም ራሱ ክብር ስጡ። አንዴ ስራ ሲሰራ በስነ ስርዓት ብሰሩ፣ በቃ ልጆችን በማያስከፋ ነገር፣ እነሱን ብስጭት ማያረግ ነገር፣ በደስታቸው ቀን ደግሞ እንደዚህ አይነት ነገር ስትሰሩ፣ እኔ እውነት ለመናገር በጣም ተሰምቶኛል። ሲቀጥል ደግሞ በጣም የሚደብር ነገር በሰው ሀገር እንደዚህ አትጣሉ። እርግጠኛ ነኝ ዳኒና ጽጌ በውስጣችሁ ምንም ነገር የለም እና አብሮ አደግ ናችሁ። በጣም ከትንሽ እያል ከ አስራ አራት አመት ምናምን ስትሉ ሰምቻለሁ። ያንን ነገር በውስጣችሁ የሆነ ነገር ሊኖር ይችላል። በቃ ማናችሁም ሳይሆን አንድ ለአንዳችሁ ተሸንፋችሁ ይህን ነገር ብትቋጩት ደስ ይለኛል። ዳኒም ደግሞ ትክክለኛ ልጅቷን ከዛች ልጁት ጋር ላይፍ ይጀምራለሁ ምናምን ያለ በጭራሽ አይመስለኝም። ጽጌ ለማናደድ ነው ያው፣ ጽጌም ደግሞ ያላት ነገር ለሱ ፍቅር አላት መሰለኝ ዳኒም ሲነካት በጣም ትበሳጫለች፣ ብስጭት ትላለች። ስትጠየቅም ደግሞ ከእሱ ጋር ምንም ነገር የለኝም ጀስት ፍሬንድ ነው ትላለች። ያንን ነገር በሆዳችሁ ዋጣ አድርጋችሁ ስሜት ካላችሁ ተገላልጻችሁ፣ ደስ በሚል ነገር እኛም እንቀበላችኋለን። እናንተም ስትስቁም እኛም እንስቃለን፣ ስትሰሩ እንሰራለን። ግን እንደዚህ እያስደበራችሁን በቃ ሰላም ወረደ ስንል አሁን ደግሞ በደስታ ይመጣሉ ሁሉም ተስማምቶ አልበቃ ፍቅራችሁ ስናይ በጣም ነበረ ደስ እያለን፣ መልሳችሁ ደግሞ አንገታችን ስሰብኙ ደግሞ በጣም ያስጠላል። እኛ የፈለጋችሁትን ስሩ፣ ግን እንደ እኔ አብርሽና ሩታ በደስታቸው ቀን አይዘኑ ነው የምለው። ሌላ ችግር የለብኝም፣ አብርሽና ሩታ እንዳይከፉብኝ ነው የምፈልገው። እውነት እኔ በእጄ ቢሆን አብርሽና ሩታ በደበኳቸውና ለትንሽ ጊዜ ባረፉ ብዬ ነው የምመኘው። አንዳንዴ ማለት ነው ግን የሰው ልጅ ነኝና የምትወዱት ነገር መቼ ሳትደራደርበት እኔ ብቻ ሳይሆን ሁሉም አይደራደርም። ባብርሽና በሩታ እና ሲከፉም ደግሞ ማያዩ ልጆች አሉ። ብዙዋችሁ ማታ ኮሜንት ጻፊ ምናምን ደዊ የምትሉኝ እና መደወል አልችልም እኔ ለዛ ራሳቸው እንደዚህ በተቻለ አናቀም በቪዲዮም በተለያየ ነገርም መምከር ነው እንጂ መደወሉ ምንም አይነት ጥቅም ፋይዳ ሚያመጣም የሰው ልጅ ደውላቸው አወራችሁት ለመናችሁት ሳይሆን በቃ ህሊና ያለው ነገር የሚሰራ ሰው ምንም ማድረግ አትችሉም። ግን ለህሊናም ደግሞ ቦታ አለው፣ ገደብ አለው። ምን ብሰራ ያስጠላብኛል፣ ምን ብቦስት ያምርብኛል ማለት አለባቸው ብዬ ነው ማስበው ጽጌና ዳኒ በቃ ሲበዛም ደግሞ ያስጠላል። በጣም ማለት ነው። እውነት ለመናገር እኔ ትላንትና የደስታ ቪዲዮ ምናምን አመት በዓልም ስቦና ሆነ ተሰብስበው ምናምን ደስ የሚል ቪዲዮ ነበር የጠበቅኩት። ግን እኔ የጠበቅኩት ሳሁን ያልጠበቅነው ነገር ነው የተለቀቀልን ሁላችንም ማለት ነው። እና ደስተኛ ሆናችሁ ነው ማየት የምንፈልገው። ሁላችሁም ሰላም ሁናችሁ በሰላም ደግሞ ሀገራችሁ ተመልሳችሁ በሀገራችሁ ደግሞ የሚያማምርና ሎደን ሰደስ የሚል ቪዲዮ ብትለቁልን መልካም ይመስለኛል። እንግዲህ ቤተሰቦች ስቲ እናንተስ ምን ተሰማችሁ? በትላንትና ቪዲዮ ተደሰታችሁ ወይስ እንዴት ነበረ? እኔ እውነት ለመናገር በጣም ደብሮኝ አስጠልቶኝ ነው የተኛሁት። እና መልካም ውሎ፣ ሰላም ዋሉልኝ።